አባወራ ያርዳል እዛ መዘ ዘፋይ ይደፋል መሰለኝ ዶሮ ላይ እንዳይበር ከታረደ በኋላ። ከዚህ አስራ ሁለት ቁጥሩን እንዴት እንደተ አስራ ሁለቱን ደጋሽ በጌታ አላውቅም። ማለት ስምስሙን አሁን እሱኮ ማወቅ የፈለገው አንደኛ ስምስሙን መጥቀስ ነው። ኖ ስምስሙ እንደዚህ አሁን እዚህ ጋር አልችልም። አሁን እዚህ ጋር አልችልም። ግማሹ ይጠራሉ። ፈረሳኛ አለ መላላጣ ታፋ እግር አለ፣ ቆዳ አለ። ሌላ ምንድን ነው ኖ ታፈና፣ እግር ይለያል እንዴ? ነው ከጉልበት በታች ምንድን ነው የሚባለው?

ዶሮ አስራ ሁለቱ ትማቸውን አስራ ሁለቱ የዶሮ አሁን ብልት ስንት ነው ያለው ዶሮ? አስራ ሁለት የዶሮ ብልት። ልጠይቀኝ ነው እኔ ራሴ አላውቀውም። ስሰራው ናቁስበል በደንብ ነው ማቀበሬ።

መጡ። ቆይ ጥያቄ ልትጠይቅ። ከውስጥ ያለው ምላጥ ነገር አለ። ምንድን ናት? ከውስጥ ጠጣር የምትወጣው እንደ ጠጠር ነገር እሷ መቋልሻለት ስም አላት።

ምን ምን ብለሽ ነው አንቺ? እኔ ሁለት ነገር ብቻ ነው የጠራሁት። ጣፍናን ወንድሜ አጥንት እኮ ሌላ ስም የለውም። ሁሌ አጥንት እኮ አጥንት ይባላል እንጂ ሌላ ስም የለውም። ምንዛሞ አንዷ ደሞ እልሸገርም ይባላል ተብዬ አለው። አይደለም፣ አይደለም። አጥንት ደሞ አጥንት ነው። የምር አጥንት አጥንት እንደሆነ

ቲቲ ልትነግረን መታለች። እስቲ ሁላችሁም ዝም በሉና ጠብቁኝ። እሺ ወንድሜ፣ እኔ ያልኩትም መልሱ፣ አሁን እኔ የጠራሁትም መልሱ። ቲቲ ሰላም፣ እንዴት ነሽ? እንኳን አደረሰሽ። እንኳን አብሮ አደረሰን። እንዴት ናችሁ? ኧረ ሰላም ነው። እንዴት ናችሁ? ሰላም ነው። አለን አለን። እግዚአብሔር ይመስገን። ሁሉ ሰላም ደና ነኝ ደህና ነኝ እግዚአብሔር ይመስገን እንዴት ናችሁ እንኳን ያደረሳችሁ ባናቡ አደረሳን ትያ ለማየው ያባሪ እንዴት ነው ሴቶቹ ምን መላላጫ መቋዲሾ ምናምን ይላሉ እንግዲህ አዎ እሱ እየጠየኳቸው ነው እስቲ ንገሪልኝ አንደኛ ላባወራው ፈረሰኛ መላላጫ ክንፍ፣ ታፋ፣ ከታፋ ላይ የሚቆረጠው የለም። እግርን ታፋና እንትን የሚለያዩበት አጥንት ነው እነሱ፣ መቋድሾ መቋድሾ። ደግሞ ባልና ሚስቶች የሚበሉት የማይለያዩበት ይባላል እንግዲህ

ስድስት መንቃሽሻረሳይሁንሽ። አስራ ሁለት ብልት የሚባለው እኮ ደብል ሁለት ሁለቱን ሲቆጠር ነው እንጂ በነጠላ አስራ ሁለት አይሞሉ። በነጠላማ ለምሳሌ ሁለት ነው ክንፍ፣ ሁለት ነው መላላጫ፣ ሁለት ነው ፈረሰኛና መቋድሾ ምናምን ነው አንዳንድ እንጂ ሌላው ደብል ደብል ነው እኮ በኋላ ደሞ ስድስት ሆኖ በኋላ ደሞ 12 ነው አይደል? ደብልማ ስንቱ መሰለሽ? ሶስቱ ብቻ ናቸው ደብል፣ ሌላ ሲንግል ነው ማጌጫ አላታለ

አሁን እኮ ሂድ እንመጣ ተነግረን ነበር እንጂ እንደዛ አንጨነቀው ነበር። ይህ ማነዋክ አደለ? ምን አይነት ተርካለም ገብተሽ ነበረ? አልሰማችሁም ነው እህ ዝም ማለት

ይሄ ታደለ የሚባል ልጅ ምን ብሎ ይጽፋው እየሰማችሁ ነው። የሚባል ነገር አለ አይደል? ዶሮ ላይ